ስጁድ ወረደላቸው ከዛ በጣም ደነገጡ የአላህ መልክተኛ በጣም ተቆጡ አንድ ሰው ለሌላ ሰው ስጁድ ማድረግ የሚፈቀድ ቢሆን ኖሮ ሰው ለሰው ፉጡር ለፉጡር ሴት ልጅ ለባሏ ስጁድ እንድታደርግ አዛት ነበረ በስጁዱ ላይ ማዘዝ ብችል ኖሮ አሉ የአላህ መልክተኛ ግን አንድ ሰው ለአላህ እንጂ ለማንም መስገድ እንደሌለበት በዚሁ አሳርገው ተናገሩ። የአላህ መልክተኛ ሰው እንዴት ለሰው ስጁድ ያደርጋል? ስጁድ የሚደረግለት አካልስ እንዴት ደስተኛ ሆኖ ስጁድን ይቀበላል? ማን ስለሆነ ነው? ማንም አካል ከነብዩ በላይ ሊሆን አይችልም። ይሄ የምስጋና የክብር ስጁድ ነው ከተባለ የክብር ስጁድ ፈኸሩ ለሁ ስጀደን ነቢዩላህ ዩሱፍ ዓለይሂ ሰላም ጋር ሰዎች ስጁድ አድርገው ነበር። በድሮ ሸሪዓ ይፈቀድ ነበረ። አሁን ግን በኛ ሸሪዓ ግን ተከልክሏል። ባይከለከል ኖሮ የአላህ መልክተኛ ችግር የለውም ብለው ሙዓዝ በሚወርድበት ሰዓት ላይ ይቀበሉት ነበረ። አረተው አላህም ፍሩ፣ አላህ ፍሩ፣ አላህም ፍሩ። ይሄ ስጁድ የሚያደርገው አካል የሚደረግለትም አካል ያው የተዋረደ መሆኑን ነው የሚያሳየው የሚያመላክተውና በጣም አላህ ልንፈራ ይገባል። እንደዚህ አይነት ነገሮች መዳፈር ዋጋ ያስከፍላልና አደራችሁ አደራችሁ። በጣም በጣም ሰው እንዴት የሰው ጉልበት የሰው እግር ይስማል? በጣም አስነዋሪና በጣም ከባድ የሆነ ወንጀል ነው፣ ውርደትም ጭምር ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።